እግዚአብሔር አባታችን ከልዩም ከጌታችን ኢየሱስ ክርስቶስ ማኅየዊ ከሆነ መንፈስ ቅዱስ ምሕረት እና ጸጋ፣ ፍቅርና ሰላምን ከሁላችን ጋር ይሁን እንኳን ለቁስቋም በዓል አደረሳችሁ አደረሰን። አንቺ ሱላማጢስ ሆይ ተመለሺ ተመለሺ፣ እናይሽ ዘንድ ተመለሺ። መኃልየ መኃልይ ዘሰሎሞን ምዕራፍ ሰባት ከቁጥር አንድ የሰው ልጅ ታሪክ ከዘመናት መባቻ ጀምሮ በተስፋና በፈተናዎች የታጀበ ረጅም ጉዞ ነው። በዚህ ረጅም ጉዞ ውስጥ አንዳንድ ታሪኮች እንደ ኮከብ አብርተው የጨለማውን የሰው ልጅ ዘመን የሚያበሩ ለትውልድ የሚተላለፉ የመንፈስ ብርሃን ሆነው ይኖራሉ። ከእነዚህ ሁሉ የሚበልጠው ግን ከፀሐይ ይልቅ ያበራውና ከሁለት ሺህ ዓመታት በፊት በምድር ላይ የተፈጸመው የመለኮታዊ ፍቅር፣ የሰው ልጅ መከራና የሰማያዊ ጥበቃ ተአምር የሞላበት ታሪክ ነው። ዛሬ የእመቤታችንን ስደት የትንቢት መፈጸምን፣ የጨለማውን የሄሮድስን ጥላ፣ የምድረ በዳውን የሥቃይ ጉዞ፣ የመላእክትን ጥበቃ፣ የቁስቋምን የመጽናኛ ዋሻና የፍትሕ ብርሃንን አብረን እንቃኛለን። ይህ ታሪክ ለትውልድ ሁሉ የሚተላለፍ፣ በእምነትና በተስፋ የተሞላ፣ የሰማይና የምድር ድንቅ ቅንብር ነው። ይህ የእመቤታችን ስደት የትንቢት፣ የጥበብና የተስፋ ጉዞ ነው። አብራችሁን ከዘለቃችሁ ቁስቋም ማለት ምን ማለት ነው? ቁስቋምንስ ለምን እናከብራለን? ለሚሉ ጥያቄዎች መልስ ታገኙበታላችሁ። እስከ መጨረሻው አብራችሁን በመጓዝ እንድተከታተሉን በድንግል ማርያም ስም ተጋብዛችኋለሁ። የሰማይና የምድር ፈጣሪ የዘመናት ሁሉ ገዢ፣ ዘላለማዊ አምላክ፣ ልዑል እግዚአብሔር የፍጥረቱን ድነት ሊፈጽም በታላቅ መስጢር ራሱን ዝቅ አደረገ። የሰው ልጆችን ሥጋ ለበሰ። ዓለምን ከኃጢአት ባርነት ነጻ ለመውጣት ከሰማየ ሰማያት ወረደ። ይህ ታላቅና ሰማያዊ እውነት የተፈጸመው ከዘመናት አስቀድሞው በነቢዩ ኢሳይያስ አራት መቶ ዘመናትን ቀድሞ በነበሩትን ትንቢት መሠረት ነው። እነሆ ድንግል ትጸንሳለች ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ትለዋለች፤ ትርጓሜውም እግዚአብሔር ከእኛ ጋር ማለት ነው። ይህ የትንቢት ቃል በጨለማ ለሄደ ሕዝብ እንደ ሳት ነበልባል በሰው ዘር ታሪክ ላይ የብርሃን ጭላንጭል ፈጠረ። የመላእክት አለቃ ቅዱስ ገብርኤል የብርሃን መልእክተኛ ሆኖ በገሊላ በምትገኝ ውብ ከተማ ናዝሬት ወደ አንዲት ንጽሕት ቅድስት ድንግል ማርያም ተላከ። ለድንግልም ሰላምታ ሰጥቶ ሲነጋገሩ ከቆዩ በኋላ መልአኩም በታላቅ ክብር መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል፣ ስለዚህም ከአንቺ የሚወልደው ቅዱሱ የእግዚአብሔር ልጅ ይባላል በማለት ከመለኮት የተላከውን ታላቅ የምሥራች ነገራት። ያኔ የዓለም ተስፋ የድነት ብርሃን በድንግል ማሕፀን ተጀመረ። በዚያ ዘመን ታላቁ የሮም ንጉሠ ነገሥት አውግስጦስ ቄሳር የዓለምን ሕዝብ ሁሉ እንዲመዘገብ አዋጅ አስነግር። በዚህ አዋጅ ምክንያት እመቤታችን ጸንሳ ሳለች ጻድቁ ዮሴፍና ድንግል ማርያም ከገሊላ ናዝሬት ተነስተው ወደ ይሁዳ ወደ ዳዊት ከተማ ቤተልሔም አቀኑ። በቤተልሔም ሳሉ የመውለጃዋ ጊዜ ደረሰ። ነገር ግን ለእነርሱ የሚሆን አንድ ስንዝር ቦታ እንኳን በእንግዳ ማረፊያው አልተገኝም። ሰማይና ምድርን ለሠራ አምላክ አንድ ስንዝር ቦታ ከለከሉት። ያለምን ድኅነት ሊያመጣ የመጣው ንጉሥ በከብቶች በረት ውስጥ ተወለደ። እናቱ ድንግል ማርያምን በጨርቅ ጠቅልላ በግርግም አስተኛችው! ያች ሌሊት የሰማይ ሰራዊት ክብር ለእግዚአብሔር ባሪያም ይሁን ሰላምም በምድር ለሰውም በጎ ፈቃድ እያሉ የዘመሩባት። እረኞችም ያለ መድኃኒትን ድምፅ የሰሙባት ከዘመናት ሁሉ የተለየች ታላቅ ሌሊት ነበረች። የምስራቅ ጠቢባንም ሰባሰገል ልዩ የሆነ ኮከብ ተከትለው በመምጣት ለተወለደው ንጉሥ ወርቅ ዕጣንና ከርቤን ገበሩለት። ይህ ሁሉ ታላቅ የምሥራች ክስተት የዛን ጊዜው የአይሁድ ንጉሥ ሄሮድስን በዙፋኑ ላይ ሆኖ ሳለ ወደ ታላቅ ፍርሃትና ቁጣ ውስጥ ከተተው። የሥጋዊ ሥልጣኑና ክብሩን ላጣ ነው ብሎ በማሰብ ልቡ በጨለማና በክፋት ተሞላ። የሰብአ ሰገል መምጣትና የአይሁድ ንጉሥ ሆኖ የተወለደው ወዴት አለ የሚለው የሰባ ሰገል ጥያቄ በእርሱ ዘንድ የሞት ፍርድን ያዘለ መልእክት ሆነ። በሰባ ሰገል በኩል ሕፃኑን የት እንዳለ ለማወቅ ያደረገው ሙከራ ሳይሳካለት ሲቀር ጊዜ ልቡ በቁጣ ነደደ። በዚህ ጭካኔና የፍርሃት ስሜት ተገፋፍቶ ታሪክ አይቶት በማያውቅ ሁኔታ በቤተልሔምና በአውራጇ የሚገኙትን ከሁለት ዓመት በታች የሆኑ ሕፃናትን በሙሉ እንዲገደሉ አዘዘ። እንዲህም አድርጎ የዓለምን ብርሃን የሰውን ሁሉ ተስፋ በጨለማ ለመዋጥ ሞከረ። ራሄል ስለ ልጆቿ አለቀሰች፣ መጽናናትም አልወደደችም የሉምና ተብሎ እንደተነገረ ልጆቻቸው የሞቱባቸው ወላጆች አንጀታቸው በሐዘን ተኮማተረ። የሄሮድስ ክፋት የዓለምን ታሪክ በደማቅ ቀለም ሲያቆሽሽ የእግዚአብሔር ጥበብ ግን እንደ ሁል ጊዜው የማይመረመር ነበር። የሰው ልጅ ክፋት የእግዚአብሔርን እቅድ ፈጽሞ ሊያደናቅፍ አይችልምና መልአኩም በህልም ለዮሴፍ ተገልጦለት ሄሮድስ ሕፃኑን ሊገድሎ ይፈልጋልና፣ ተነሳ ሕፃኑና እናቱን ይዘ ወደ ግብፅ ሽሽ፣ እስከ ነግርህም ድረስ በዛ ተቀመጥ አለው። ይህ የመለኮታዊ ፍርድና የመውጫ መንገድ መልእክት ቅዱስ የዮሴፍን ከፍርሃትና ከጥያቄ ነፃ አድርጎ ለእግዚአብሔር ፈቃድ ሙሉ በሙሉ እንዲታዘዝ አደረገው። የእመቤታችን የስደት ጉዞ ከምንም በላይ አድካሚና ፈታኝ ነበር። ከቤተልሔም ሙቀትና ከረኞች የምስጋና ድምፅ ተነስተው የግብፅን ምድር አቧራማና ሸዋማ የሆነን አደገኛ መንገድ ጀመሩ። እመቤታችን ቅድስት ድንግል ማርያም ልጇዋን ኢየሱስ ክርስቶስን አቅፋ አንዳንዴ በጭንቅ በጻድቁ ዮሴፍ አህያ ላይ ተቀምጣ፣ አንዳንዴ ደግሞ በእግር እየተጓዘች የብርሃው ትኩሳት፣ የሐሩሩ ግለት፣ የእንቅፋቱ ብርታት፣ የሰዎችን ንቀት ሽሙጥና እንግልት በመጋፈጥ የስደት መከራና የድካምን ጽዋ ተጎነጨች። ጻድቁ ዮሴፍ ደግሞ በዕድሜ የገፋ ቢሆንም ሕፃኑንና እመቤታችንን ለመጠበቅ ባለው የፍቅርና የእምነት ኃይል ከፊት እየመራ ለምግብና ለመጠጥ እየተጋ ከዱር አራዊትና ከወንበዴዎች አደጋ ለመጠበቅ እየቀደመ፣ ሰሎሜም ከእነርሱ ጋር በዚህ የጉዞ እንግልት ውስጥ ሆና እያገለገለች የስደቱ ገፈት ቀማሽ በመሆን የስደት ጉዞአቸውን በፍርሃትና በሰቀቀን መጓዛቸውን ቀጠሉ። መንገዱ ረጅም አድካሚና አደጋ የበዛበት ነበር። በይሁዳ በረሃማ ስፍራዎች በሲና ምድረ በዳ አሸዋማ ሜዳዎችና ቁልቁለቶች በጠባብ ሸለቆዎችና በዱር ውስጥ ተጓዙ። በቀን የፀሐይ ንዳድ፣ በሌሊት ደግሞ የብርድ ቁርጥማት እየተፈራረቀባቸው፣ የውሃና የምግብ እጥረት፣ የዱር እንስሳት አደጋ፣ ከወንበዴዎች በኩል ያለ ፍርሃት፣ የባዕድ አገር ሰው የመሆን ስሜትና የስደት መከራ ሁሉ ገረፋቸው። ልጄን ከግብፅ ጠራሁት እንዲል ነቢይ ሆሴዕ የነቢይ ሆሴዕ ቃል ፍጻሜውን አግኝቶ ሕፃኑ ኢየሱስ ክርስቶስ ወደ ግብፅ ከእናቱ ጋር ተሰደደ። ነገር ግን ይህ ሁሉ መከራ የፈጣሪን ፍቅርና የቃል ኪዳኑን ጽናት አልቀየረውም። በሄዱበት ሁሉ ታምራትን እየፈጸሙ በረከትን እያመጡ የእግዚአብሔርን ክብር እየገለጹ ተጓዙ። የደረሱባቸው የግብፅ ከተሞችና መንደሮች በጣዖት አምልኮ የተሞሉ የነበሩ ቢሆኑም የሕፃኑ ኢየሱስ ክርስቶስ መገኘት ግን የጨለማውን ኃይል በተነው፣ ጣዖታት የወድቁ፣ የታመሙ ይድኑ፣ አጋንንትም ይወጡ ነበር። አምላክ ወልደ አምላክ በሄደበት ሁሉ የድልና የብርሃን ምልክት ሆነ። ሄሮድስ በጭካኔው ቢያስወግዳቸውም መልአኩ ግን ይመራቸው ነበር። እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይመጣል፣ የግብፅም ጣዖታት በፊቱ ይርዳሉ በማለት ነብዩ ኢሳይያስ የተናገረው ተፈጸመ። ከረጅም እና አድካሚ ጉዞ በኋላ እመቤታችንና ልጇ ኢየሱስ ክርስቶስ ጻድቁ ዮሴፍና ሰሎሜ በመጨረሻም ወደ መካከለኛው ግብፅ ደረሱ። ከዚህም የመጠጊያ ስፍራ ካገኙባቸው ቦታዎች መካከል አንዱ ቁስቋም ተብሎ የሚታወቀው ስፍራ ነው። ይህ ስፍራ በግብፅ ታሪክ ውስጥ ትልቅ ቦታ የሚሰጠው ሲሆን፣ የዓለምን መድኃኒት ለረጅም ጊዜ አስተናግዷል። በዚህ ስፍራ በሚገኝ አንድ ዋሻ ውስጥ ከስድስት ወራት ከአስር ቀናት በላይ ቆይተዋል። ይህ ዋሻ ለሕፃኑ ኢየሱስ ክርስቶስ ለእናቱ ለድንግል ማርያምና ለጻድቅ ዮሴፍና ሰሎሜ የመጠጊያና የረፍተ ስፍራ ሆነ። በዚህ የዋሻ ቆይታቸው የመላእክት አለቆችና ሠራዊቶቻቸው በክብር ዙሪያቸውን ከበው ይጠብቋቸው ነበር። እርሱ ስለ አንተ መላእክቱን ያዝዛልና፣ በመንገድ ሁሉ ይጠብቁሃልና እንዲል መዝሙረኛው ቅዱስ ዳዊት መላእክቱ ከክፉ ሁሉ ኃይሎችና ከዓለም አደጋዎች በመጠበቅ ያገለግሉ ነበር። የድንግል ማርያምን ላይ ጠርጉ፣ የሕፃኑ ኢየሱስን ሰላም ይጠብቁ፣ ጻድቁ ዮሴፍንና ሰሎሜን ያረጋጉ ነበር። በቁስቋም ቆይታቸው እመቤታችንና ልጇ ኢየሱስ ክርስቶስ በርካታ ታምራት አድርገዋል። በአካባቢው የነበሩ ሰዎች ከበሽታቸው ተፈውሰዋል። የዱር እንስሳት እንኳን የፈጣሪያቸውን መገኘት ተረድተው በገራምነት ታዘውላቸዋል። ስፍራው ልዩ በረከት አግኝቶ የተቀደሰ ቦታ ሆኗል። ይህ ዋሻ ከምንም በላይ ለአምላክ ሰው መሆንና ለደህነታችን ታሪክ ምስክር ሆኗል። ስፍራው ከጨለማ ወደ ብርሃን፣ ከመከራ ወደ በረከት ተለውጧል። ቁስቋም የፍቅር፣ የትዕግሥትና የእምነት ማዕከል ሆና ተገኝታለች። እመቤታችን ቅድስት ድንግል ማርያም ልጇ ጌታችን ኢየሱስ ክርስቶስን ይዛ አረጋዊ ዮሴፍና ሰሎሜን አስከትላ ወደ ግብፅ ስትሰደድ በስተደቡብ የምትገኘው ደብረ ቁስቋም ላይ ያረፈችበትን እልህ በማሰብ ሕዳር ስድስት ቀን ይከበራል። የቁስቋም ተራራ ጌታችን ኢየሱስን ለመግደል ከሚፈልጉት ሸሽተው መጠጊያ ያገኙበት እንዲሁም ቅዱስ ገብርኤል ንጉሥ ሄሮድስን መሞቱን ለቅዱስ ዮሴፍ በዕልሙ የገለጸበት ስፍራም ጭምር ነው። የሕፃኑን ነፍስ የሚሹ ሞተዋልና፣ ተነስተህ ሕፃኑንና እናቱን ይዘህ ወደ እስራኤል አገር ሂድ እንዲል በወንጌል የቁስቋም ተራራ ጌታችን ኢየሱስ ክርስቶስ ብዙ ታምራትን የፈጸመበት በመለኮታዊ እግሩ የረገጠው በጸጋው የባረከውና የቀደሰው ተራራ ዛሬም የዚያን ዘመን በረከት የተሸከመና ቅድስና የከበበው ስፍራ ነው። ይህ ተራራ ተራ ተራራ አይደለም። በእውነትም የተቀደሰ ከተራሮች ሁሉ የላቀ መሆኑን የእስከንድርያው ሊቀ ጳጳስ ቅዱስ ታዎፊሊጎስ በድርሳነ ማርያም በተሰኘው መጽሐፍ ላይ እንዲህ አብራርቶታል። ይህ ተራራ ከዓለሙ ሁሉ ተራሮች የሚበልጥ ልዩና እጅግ ከፍ ያለ ተራራ ነው። በውስጡ ቅዱስ እግዚአብሔር አድሯልና፣ የእግዚአብሔር ልጅ ራሱ ወዶታል አክብሮታልና ብሮታልና ከዓለሙ አገሮች ሁሉ ይልቅ ከእናቱ ከቅድስት ድንግል ማርያም ጋር ለረዥም ጊዜ አድሮበታል። እርሱ ከመላእክት ቤት ሊያድር አልመረጠም። ውቧን ቤታንያን አልወደደም። ነገር ግን በዚህ ተራራ ላይ ባለሽ ገዳም ቤት ውስጥ አደረ እንጂ። የጽዮንን ተራራ ወደደ፣ በአርያምን መቅደሱን ሰራ እንዳለ መዝሙረኛው ቅዱስ ዳዊት። ሊቁ ቅዱስ ታዋፊሊጎስ በዛው ድርሳኑ የቁስቋምን ተራራ ክብርና ታላቅነት ሲገልጽ እንዲህ ሲል ያወድሰዋል። አንተ ተራራ ሆይ የፈጣሪ የእግዚአብሔር ማደሪያ በሆንህ ጊዜ በሰማይ ሰራዊት በኪሩቤልና በሱራፌል መካከል ታላቅና ፍጹም ደስታ ተደረገ። የመላእክት ሰራዊት ሁሉ ቅዱስ የሆነ ፈጣሪያቸውና ጌታቸውን በታላቅ ክብር ያገለግሉ ነበር። አንተ ተራራ ሆይ ጌታችን በአንተ ዘንድ ስላደረ ከተራሮች ሁሉ ይልቅ ከፍ ከፍ አለህ። ከደብረ ሲናም በላይ ታላቅ ክብርን አገኘህ። ጌታችን በደብረ ሲና ባረፈ ጊዜ ታላቅ ብርሃንና ፍጹም ደስታ ተደረገ። ነገር ግን ሙሴ እንኳን ፊቱን ለማየት አልቻለም። ሥጋ አለባሽ ሁሉ እርሱን አይቶ በሕይወት መኖር የሚቻለው የለምና። ነገር ግን በቁስቋም ያየነው ታላቅ ምስጢር አለ። እኛ ግን አየን ከዚህ ማደሩንም ተረዳን። ዳግመኛም ንጽሕት በሆነች በእመቤታችን ማርያም ዘንድ አየ ነው በቤተልሔም ስለ እኛ ሥጋን በተዋህደው በጨለማና በሞት ጥላ ሥር ያለን እኛን ከሸርነቱና ሰውን ከመውደዱ የተነሣ መጥቶ ያዳነን ጌታ ከዓለም ሁሉ ይልቅ ጣዖትን በማምለክ ሲበድሉ ወደ ነበሩት ወደ ግብፅ ሀገር ወርዶ በእነርሱ ላይ የመለኮትነትን ብርሃኑን በማብራት ታላቅ ክብሩን ገለጠ። የንጹሃንን እንባ የሚጠርገው ጌታ የፍትህ አምላክ ሸሩ እግዚአብሔር የንጹሃን ሕፃናትን ደም በከንቱ እንዳልፈሰሰ ያሳየበት ጊዜ ደረሰ። ሄሮድስ በጭካኔውና በፈጸመው ግፍ ምክንያት በአስከፊና በአሰቃቂ ሁኔታ ተቀስፎ ሞተ። ታሪክ እንደሚመሰክር የሰው ልጅ በእግዚአብሔር ላይ ለሚያደርገው ክፋት የራሱን ፍጻሜ እንደሚቀበል አረጋገጠ። ይህ ዓለማዊ ሥልጣንና ክብር ሟች እንደሆነ የእግዚአብሔር ፈቃድ ግን ዘላለማዊና ና የማይሻር እንደሆነ ታየ። ክፉዎች ኃጢአተኞች ከምድር ይጥፉ፣ አመፀኞችም አይገኙ የሚለው የመዝሙረኛው የቅዱስ ዳዊት ቃል ፍጻሜውን አገኘ። የሄሮድስ መሞት የእመቤታችን ስደት የሚያበቃ የመለኮታዊ ዕቅድ ክፍል ነበር። ቅዱስ ወንጌል ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በህልም ታይቶ ተነሳ ሕፃኑንና እናቱን ይዘ ወደ እስራኤል ምድር ሄድ፣ የሕፃኑን ሕይወት የፈልጉት ሞተዋልና አለው ይላል። ጻዱቅ ዮሴፍ እንደ መጀመሪያ ሁሉ አሁንም በታላቅ እምነትና ታዛዥነት ወዲያውኑ ታዘዘ። ሕፃኑን ኢየሱስና እናቱን ቅድስት ድንግል ማርያምን ይዞ ከግብፅ ምድር ተነስቶ ወደ እስራኤል ምድር ተመለሰ። በመጨረሻም በገሊላ ወዳለው ወደ ናዝሬት ከተማ መጥቶ ኖረ በነቢያትም ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባለው ከተማ መጥቶ ኖረ እንዳለ ቅዱስ ማቴዎስ። የመቤታችን ስደት የጨለመው ሄሮድስ አሳዳጅነት በመጨረሻም በእግዚአብሔር ብርሃንና ጥበቃ ተጠናቀቀ። ይህ ታሪክ የእግዚአብሔርን ታላቅነት ፍቅሩንና ፍትሑን እንዲሁም የሰው ልጅ ከተለያዩ አደጋዎች የመጠበቅ ኃይሉን በግልጽ ያሳያል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዳር ስድስት የቁስቋም ባህል ከእነዚህ ታሪካዊ ክስተቶች ጋር የተያያዘ ጥልቅ መንፈሳዊ ትርጉም አለው። ይህ በዓል የመቤታችን ስደት በሄሮድስ ጭካኔና ፍርሃት የታጀበውን የእግዚአብሔር አንድያ ልጅ ሕይወት ለመጠበቅ የተደረገውን አድካሚ ጉዞ ብቻ ሳይሆን በእነርሱ አማካኝነት የተፈጸሙትን ታምራት፣ የተገለጠውን የእግዚአብሔርን ታላቅ ጥበቃና ፍቅር እንዲሁም የትዕግስትንና የጽናትን ታላቅነት የምናስብበት መንፈሳዊ በዓል ነው። ከዚህም ባሻገር ቁስቋም እነመቤታችን ባልተጠበቀና አስቸጋሪ ሁኔታ ውስጥ ነው በእምነትና በትዕግሥት መከራውን እንዴት እንደተቀበሉ በሕያው ምስል የሚያሳይ ነው። በዓሉ ለክርስቲያኖች በመከራ ዘመን ውስጥ የእግዚአብሔርን ፈቃድ በትዕግሥት እንድንጠብቅና በእምነት እንድንጸና ያሳስባል። መከራ ትዕግሥትን እንዲያደርግ ትዕግሥትም፣ ፈተናን ፈተናም ተስፋን እንዲያደርግ እናውቃለንና እንዳለው ሐዋርያው ቅዱስ ጳውሎስ። የእመቤታችን ቤተሰብ ቁስቋም በመቆየቱ ምክንያት የመለኮታዊ በረከት ምንጭና የታምራት ስፍራ ሆናለች። ይህ ደግሞ እግዚአብሔር በቅዱሳኑ አማካኝነት ታላላቅ ታምራትን እንደሚፈጽምና በረከቱን አትረፍርፎ እንደሚሰጥ ያመለክታል። ቅዱስ እግዚአብሔር በቅዱሳኑ ላይ ድንቅ ነውና እንዳለ ቅዱስ ዳዊት። በተጨማሪም በዓሉ የስደተኞችን መከራ የምናስብበት እንዲሁም ለተጨቆኑና ለተሰደዱ ሁሉ ፍትሕን የምንመኝበት ጊዜ ነው። የእመቤታችን ቤተሰብ የስደተኞች ሁሉ ምሳሌ በመሆን የእንግዶችንም መጠጊያ እንደ ወገኖችህ አድርጋቸው የሚለውን የእግዚአብሔርን ትእዛዝ እንድናስታውስ ያደርገናል። በዚህ ስደት ወቅት በመላእክት ጥበቃ ሥር የተገለጠውን የእግዚአብሔርን ፍቅርና የመላእክትን የማያቋርጥ አገልግሎት የምናስብበት ነው። እኛም በሕይወታችን ውስጥ የእግዚአብሔር ጥበቃ ፈጽሞ እንደማይለየን እንድናምን ያበረታታናል። በየዓመቱ ኅዳር ስድስት ቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቁስቋም በዓልን የእመቤታችንን ከስደት መመለስ እያስታወሰች በደማቅ ሁኔታ ታከብራለች። ምዕመናን በቅዳሴ ሥርዓት፣ በማኅሌት፣ በመዝሙር፣ በስብከትና በትምህርት ይሳተፋሉ። ይህ ወቅት ለንስሐ ለበጎ ምግባርና የእግዚአብሔር ምሕረት የምንማጸንበት ቅዱስ ጊዜ ነው። በዓሉ የክርስቶስን የድኅነት መንገድ፣ የእመቤታችንን የመከራና የፍቅር ሕይወት እንዲሁም የጻድቁ ዮሴፍንና የሰሎሜን ታዛዥነትና ታማኝነት እንድናስተውል ያደርገናል። እስካሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። ታሪኩን ከወደዳችሁትና ጠቃሚ ነው ብላችሁ ካሰባችሁ ላይክ እና ሼር በማድረግ ለብዙዎች እንዲደርስ የበኩላችሁን አድርጉ። ቤተሰብ ካልሆናችሁ ደግሞ ቤተሰብ በመሆን ቀጣይ ቪዲዮዎች እንዲደርሷችሁ የደውል ምልክቱን ተጫኑ። በሚቀጥለው ዝግጅታችን እስከምንገናኝ ድረስ ሰላም እግዚአብሔር አይለያችሁ። ከእናታችን ከእመቤታችን ከቅድስት ድንግል ማርያም ከልጇም ከጌታችን ኢየሱስ ክርስቶስ ረድኤት በረከትን ያሳትፈን፣ የክርስቲያኖችን ስደትና ሞት ያስታግስልን፣ በሃይማኖት ጸንተን የስሙ ቀዳሽ የክብር ወራሽ ለመሆን ያብቃን። ለዘላለሙ አሜን።